ፊ ሀቢባ፣ እናትሽ ድንጋይ ትመላልሻለች፣ ወተሽ ጉራጌ ንቅርታ ጠይቂ። ስለ ጉራጌ ባህል ሄደሽ ጠይቂ። አንቺ ሸርሙጣ የሸረሞጥሽ ግም የተላሽ ግማታሜ የናይጀሪያ ትራፊ ተራፊ ናይጄሪያ አክ ብሎ ተፋሽ። ግራ የገባው ጎንደሬ አግኝተሽ ነው ያገባሹ። እከካሜ በሰበሽ ግም ማለት ነው። ጉራጌ እናቱን ቀብሮ ሱቅ ይከፍታል። እናትሽ መቃብሯ ትከፈት። አባትሽ መቃብራቸው ይከፈት። አንቺ ሸርሙጣ የሃቢባን እናትና አባት ፎቶ አምጡ ፖስትቼ ሜሴጁ ለእነሱ እንዲደርስ አደርጋለሁ። የአንቺ አባት እናታቸውን ቀብረው ሱቅ ስራ ከከፈቱ አንቺ ታወር ያለሽ ስለ እናንተ ቤት ታወር ይሆናል። አንች ቡሲ ዲቃላ፣ የዲቃላ ልጅ እከካም፣ የከካም ልጅ እናትሽ ድንጋይ ታስበላለሽ። ጉራጌ አንቺ ጉራጌ ለቅሶ ለጉራጌ ወርኮ እያለ በፈረስ ሰባት ቀን ጉራጌ፣ እናቱ ሞቶ የሚያለቅስ ጉራጌን ጉራጌ ቀብሮ ስራ ሄዳል። እናትሽ ትቀበርልሽ። እናትሽ ድንጋይ ትብላልሽ። ቪዲዮ ደረሰኝ። እናትሽ ድንጋይ ትብላ። እሪም የምትባል የወርቅ ሌባ፣ የወርቅ ሌባ፣ በስባሳ ሌባ። ጉራጌ ሰርቶ ነው የሚያገኘው። ሚዲያ ላይ ያጭበረበራችሁ ግማታሞች፣ የጠነባችሁ የጉራጌ ሙስሊም ለመጀመሪያ ጊዜ እንዳንቺ ከርፍቶ ሃይማኖቱ ግራ የገባው አንችን ያየ ነው። የጉራጌ ሙስሊም በታም አይደራደርም። ጥንባታም ወይ ጃብሽነ ግራ ይገባሽ። እከካም ወይ ክርስቲያን ጋር ትሆኛለሽ ወይ ግራ ይገባሽ። ግራ ይግባሽ። አባት አምላክ አንቺ እበት። ማለት ሙስሊሞን ሲሰድቡሽ ከሙስሊም ጋር እጣላለሁ። እዚ ጋ ሲሰድቡሽ ከነጃፒ ጋር እጣላለሁ። አንቺ በቅት ማለት ነው። ብለሽ ብለሽ ብሔራዊ ጠላም ቤቴ ስለ ጉራጌ ጉራጌ ብሄር መሆኑን ረሳሽ። አንቺ ጠንጋራ ጥንግርግር አንቺ እበት ስድ ባለጌ እናትሽ ድንጋይ ትብላልሻለች። ጥምብ የበሰበሽ እከካም ሙስሊምን ያዋረሽ ተዋርደሽ የተዋረሽ እከካም የአረብ አገር ምስኪን እያጠብሽ ሌባ የአረብ አገር ምስኪን ህፃናቶችን እያታለሽ የምትበይ ሌባ የሰው ላብ ነው የምትበዩ፣ ደደብ እከካም የከካም ልጅ ወተሽ ጉራጌን ይቅርታ ጠይቂ፣ እና ስትወጪ ስትገቢ የሆንሽ ምርር። ነማረግሽ ምርር እማይሰደብ ስድብ እየሰደብኩ ነው ማሰቃይሽ። ወተሽ ጉራጌን ይቅርታ ጠይቂ፣ እሪም የምትባይ ንፍጣም። እዛ ቁጭ ብለሽ ነበር አንቺ በስባሳ፣ ማለት ነው የወርቅ ሌባ። ሁለት ሸርሙጦች ማለት ነው። ባግራውንዳችሁ ከማግባታችሁ በፊት ሁለታችሁም አረብ አገር እንደምሸረሙጡ ደርሶብኛል። ሸርሙጦች፣ እናታችሁ ድንጋይ ትብላ፣ እከካም እበታሞች ምናልባት የእናንተ ፋሚሊ እናታችሁ ሞተው እናታችሁ ሞተው እናታችሁ ሞተው ምናንተ ፋሚሊ አድርገውናል። ዳት ሚንስ ጉራጌ እናንተ ተወክላችሁ ማለት ነው። እናትሽ ድንጋይ ትብላ። ጉራጌ እኮ ለቅሶ እራሱ ሰባት ቀን እንኳን አይነሱም ተነሱ ይባሉ እንኳን አንቺ በቅት ማለት ነው። ጠይቂ ካላወቅሽ። አንቺ እረህጥ አንቺ እበት ከካ ምን አባሽ ስለ ብሄር አውሪያለሽ። አንቺ ውሻ ይወሻለች ይሆንሽ የሀቢባን ፕሮፋይል አርጋችሁ እዚህ ቤት ሀቢባዬ ብዬ ጽፋለሁ። ብት እንዳትሞቱ እንዳሽሩ ተቅማቃችሁን የሚያወርድ ስድብ ነው ምሰድባችሁ አንዳችሁ ብሔሯን ካላከበረች አዋርጃ አዋርጅ ነው የምለቃት። እናቷ ድንጋይ ትበላለች። ሀቢባ የምትባይ አንቺ ጫታ ምን እኮ በቀደም ጫትሽና ሲጋራሽን ከልጅ ጋር ቆመው ታ አንቺ ሲጋራሽን እየለበለሽ ጫትሽን እየቃምሽ እዚ ጋር እየመጣሽ አንቺ ግማታም ጫታም አሽሻም ምድረ አሽሻም እዚህ መታችሁ አስቸግራችሁን። አንቺ ባለጌ ስዳደግ ሸርሙጣ፣ የሸርሙጣ ልጅ እናትሽ ድንጋይ ትብላ። የአንቺ አባት ጠንባራ ሰካራ፣ እናታቸው ሞታ ሱቅ ከፍተው ሊሆን ይችላል። የእኔ አባት ብለሽ ማውራት ትችያለሽ። ጉራጌ ያልሽ ግን ማውራት ሞራል የለሽም። ይቅርታ ወጥተሽ ካልጠየቅሽ እኔ አስለቅስሻለሁ። አንቺ ሸርሙጣ ልጅ ሸርሙጣ እበት ማለት ነው። ብሔራዊ ጠራም ቤቴ ጉራጌ ምን አባሽ አድርግሽ ትላሜ ትላም ልጅ እናትሽ ድንጋይ ታስበላልሽ። እበታም የበታም ልጅ ካላወቅሽ ጉራጌ የሚል መጽሐፍ እልክልሻለሁ። ስለ ጉራጌ አንብቢ፣ ቅማላም የበሰበሽ ጉራጌ። የለቅሶ እንኳን የራሱ ባህል አለው። አንቺ እበት ማለት ነው። እከከም ሂጅና ስለ ለቅሶ ሂጅና ጠይቂ። ጉራጌ አደለም ቀርቶ በፈረስ ስንትና ስንት ባህር አቋጥሮ መጥቶ ለቅሶ የሚደርስ ማህበረሰብ ነው። አርባ ካለፈ እንኳን በኋላ ለቅሶ ቢሰማ የደበት ደርሶ ለቅሶ አይበላም ጉራጌ። አንቺ ንፍጣም ስለ ጉራጌ ምን ታቂ አለሽ? እቼ የሸርሙ ጣሊ ግማታም ሰካራም አባት የወለደሽ እንደሆነ አንቺ እናቱ ሞታ ልሱ ከከፈተ ስለ እናትሽና ስለ አባትሽ ማውራት ትችያለሽ። ጉራጌ ብለሽ ማውራታችም እናትሽ ድንጋይ ትብላ። የጉራጌ ጥንቡሳ ጦስ የወሰድሽ እዚህ ምድረ አሽሻም ሲጋራ ጫስ ጫትሽን እየበላሽ ሲጋራሽን እየመገመቅሽ እየመጣሽ እዚህ ምን አባሻ ሰውን ዲስሪስፔክት ታደርጊያለሽ? ቅማላም ሰው ሲጣላልሽ ተጣልቼሽ ነበር፣ ሰው መስለሽኝ። አንቺ ልክስክስ፣ አንችን ብሎ ጉራጌ ጥንባታም! ሃይማኖትሽ ግራ የገባሽ ክርስቲያን ትኝ እስላም ትኝ ማትታወቂ ደንቆሮ እከክ የሙስሊም አሰዳቢ ወይ ሙስሊምና ሽናያልሽ ወይ ክርስትና ሽናያልሽ ያበድሽ እብድ። ነገ ይፈታ ዛሬ ይፈታ ረመዳን በተፈታ ማግስት ፀጉርሽን እንደ ጭራቅ ለቀሽ መተሽ የምትጨፍሪ ተረጋጊ እስቲ አንድ ሳምንት እንኳን ረመዳን ወጣ ተብሎ አንድ ሳምንት እንኳን ጠብቂ ፀጉርሽን እስክትለቂ ወይን አፈቀሽ በሙስሊም እኮ በፔሬድ ሰዓት አይጾምም ከዛ አምስት ቀን ወይ ፔሬድሽ ደርቋል ወይ ምንድን ነሽ እከክ ድፍጥጥ ናይጄሪያ ይመሰልሽ አንቺም ብሎ ጉራጌ ናይ እንደዚ አይነት ጉራጌ አይቼ አላቅም። ጥፎ ይላል ጉራጌ ሚኤ ትመስል አንፉና ሚኤ ሆነችም አንፉና በአንፉና የሆንሽ የተለገደች ገረድ ትላለች እናቴ። አንፉና ሚኤ ሸከችም ድፍጥጥ። እንደዚ አይነት ጉራጌ አይተናናቅም። ደፍጣጣ እናትሽ ለንግድ ናይጄሪያ ሄደው ከናይጄሪያ የወለዱሽን ጉራጌ ነኝት፣ ያለሽ እንደዚህ አይነት ጉራጌ አይተናናቅም። ድፍጥጥ ጸጉርሽ ቁራቅምቦ። የጉራጌ ልጅ ጎቂ ቤት ተቀብተን አድገን ጸጉራችን አርጅተን እንኳን በአምሳ አራት ዓመታችን ይሄ ነው ጸጉራችን ይጉራል። የጉራጌ ጸጉር በአምሳ አራት ዓመቱ እንደዚህ ነው። አንቺ ቁራቅምቦ ጸጉር ኬታባሽ የመጣሽ ነሽ። ጉራጌ እኮ ከለራችን አረብናቸው ምናቸው ምንባለው ነው እንደ አንቺ አይነት እንዚዛ ጉራጌ ከየት መጥቶ ነው ጉራጌ አይደለሽም ናይጀሪያ ስለ ጉራጌ እንዳታወሪ ናይጄሪያ እከካ ጉራጌ ለቅሶ እናቱን ቀብሮ ነገ ሱቅ ከፍታል ትላለች እናትሽ ትቀበርልሽ ያንቺ አባት እናታቸውን ቀብሮ ሱቅ ከፍተው ይሆናል ስለ አባትሽ አውሪ አጎትሽ ቀብሮ ሱ ከፍተው ይሆናል ስለ አጎትሽ አውሪ እናትሽ ድንጋይ ትብላ ስለ ጉራጌ ቤትሽ የምታወሪ ስለ ብሔር አላውራም ስለ እነንትና አላውራ ገብቼ ሮማን እኔ ቤት ብሔራዊ አይወርም። አታወሪው፣ ደንቆሮ ታወሪያለሽ። ደረሰኝ እኮ ተቆርጦ። አንቺ አስመሳይ ውሸታ፣ እኔ አስመሳይ ሰው ነው የማይመቸኝ። አንቺ ቅርናታም፣ አንቺ ደፍጣጣ፣ ሀቢባ የምትባይ ሸርሙጣ፣ ሸርሙጣ ልጅ። እናትሽ ድንጋይ ታስበላለሽ። ቆርጣችሁ ላኩላት። እሮማን ይቅርታ ጉራጌን ካልጠየቅሽ አንችን ሌት ተቀን ከነ ቤተሰቦችሽ ምረግጥሽ ብላሻለች። ቤት እናትሽ ትረገጥልሽ። የሸርሙ ጣልጅ እናትሽ አፈር ድሜ ትብላ። ሐቢባ እንዴት አባሽ ነው የተዳፈርሽ? አንቺ ከጉራጌ ጋር እናትሽ ድንጋይ ትብላ። ምን አባሽ የትኛውን ጉራጌ ረተሻለ? አንቺ አንድ ጉራጌ እንኳን ገብተሽ ቤትሽ ረተሽ ማታቂ። የጉራጌ አባት እናቱ ሞታ ከፍቶ ሱቅ ይሄዳል። እናትሽ ሞተው ሱቅ ይከፈት? በማግስቱ ያንቺ አባት ሊከፍቱ ይችላል። አንቺ ደደብ ያንቺና ልከፍት ትችላለች አንቺ ደደብ። እናቴ አረገች ብቲ መብትሽ ነው። አባቴ እናቱ ሞት አረገ መብትሽ ነው። ጉራጌ ያልሽ ግን እናትሽ ድንጋይ ትበላለች። እናትሽ ድንጋይ ትብላ። የትኛው ጉራጌ አንቺ ብስብስ ማለት ነው። ጸጉራቸውን ተላይተው እናቶቻችንን አርባ ቀን እናቴ ጸጉሯን ተላይታ ነው አባቷ ሲሞቱ እማቷ ስትሞት፣ በሕይወት የለውም። እኔ አላስታውስም፣ አልተወለድኩም። አባቷ ግን ሲሞት ፀጉሯን ተቀርተ አርባ ድረስ እኛ ቤት የሚመጣው ሰው ተመላልሰው እንኳን ከገጠር አላለቀም። አንቺ እበት የትኛው ጉራጌ ነው ፉጋነሽ እንዴ! እናትሽ ድንጋይ ትብላ። ተፉጋ ተወልደሽ ነው ጉራጌ እምትይው። እርግጠኛ ነኝ አንቺን የሚመስል አባቴ አስር ባሪያ ነበረው። አስር ባሪያ ኩራ ዛብርተው እንዲቆመው ምግብ እስከሚበሩ ድረስ የሚያበራ ከእዛው ተወልደሽ ነው እንጂ ጉራጌ አይደለሽ። ፉጋ ይፉጋልሽ። አንቺ ንፍጣም ፉጋ፣ የፉጋ ልጅ ደንቆሮ፣ እናትሽ አፈር ድሜ ትብላ። አንቺ ሰካራም አየሁልሽ እኮ ከባልሽ ጋር ቁጭ ብለሽ የምትነፊውን ሲጋራና የምትቅሚውን ጫት ጫው ጫው ትጫውቻለሽ። እንዲህ አንቺ ብስብስ፣ እኔ ሮማን ወጥቼ ተናድጄ ልሳደብ እችላለሁ። ሲጋራ ሳጨስ አታገኝም፣ ጫት ስበላ አትገኝም፣ ሽሻ ስነፋ አታገኝም። የአባት አምላክ ይንፋሽና ከሽሻና ከምንም አትወጡ፣ ምድረ ደንቆሮ ሙስሊም ነሽ ለስሙ፣ ውስክሽን ስጠጭ ነው ምትዩ? አንቺ ሰካራም። ታዲያ ሰካራ ሙስሊም ሊሆን አይችልም። ገደብ ሀራምና ሐላል ማትለይ ደንቆሮ። ሐቢባ እናትሽ ድንጋይ ትብለ፣ የሸርሙጣ ልጅ ብዬሻለሁ። በጉራጌ ከመጣሽ ርስፔክት አላረግሽም። ወተሽ ቅርታ ጠይቂ፣ አንቺ የሸርሙጣ ልጅ። የአንቺ አባት እናቱ ሞተው ሱቅ ሊከፍቱ ይችላሉ። ስለ አባትሽ አውሪ፣ ጉራጌ እያልሽ ማውራታችም አንቺ ብስብስ ግራ ይገባ፣ ራሱ ይሄን ስትሰሚ በህይወት እያለሽ ከሆነ ካለሽ ከነወርቅ ወርቅ ቤትሻ እሪም የምትባይ ወራዳ። ምን ስራ አለሽ? ቀን ወርቅ ቤት ትገበያለሽ፣ ማታ ማታ ቆመሽ ነው የምትሰሪው እዛ። ሰምተናል። ሸርሙጦች፣ እናታችሁ ድንጋይ ታስበላችሁ። በጉራጌ ከመጣሽ አንገትሽን አስቀላሻለሁ። ሁለታችሁም ሸርሙጦች። ሃቢባም ከማግባትሽ በፊት ሸርሙጣ ነበር። እናት ሸፈር ትብላ። ይቅርታ ጠይቆታችሁ ይቅርታ ጠይቆታችሁ ፖስቸዋለሁ። እኔ ሚዲያ ላይ ግቡ፣ ና እዩት። ጉራጌ እናቱ ሞታ በማግስቱ ሱቅ ይከፍታል ብላ ያለችውን ገብታችሁት፣ ለምን እንደተናደርኩ አውቁ። የሸርሙጣ ልጆች እናታችሁ ድንጋይ ታስበላችሁ። እናታችሁ ድንጋይ ተብላ። እኔ በጉራጌ ቀልድ አላቅም። ጉራጌ ነኝ ስል ፕራውድ ጉራጌ ነኝ። ሀጠራው ሀቢባ የምትባይ ደንቆሮ ድፍጥጥ የናይጄሪያ ትራፊ ከፉጋ ተወልደሽ መጣሽ ስለ ጉራጌ ልታወሪያችም? ፉጋ አንቺ፣ ግልብጥ ራስ የጉራጌን ጦስጥ ንጉሳ ሲወሰድሽ እከካብ ነያቢባ ተከታይ ነው የምት አውሪና እንዳለ ነው አንስቼ የምጨፈጭፋችሁ። ቅሌታም፣ ስለ አስመሳይ እኔ አስመሳይ ሰውን ያስጠላኛል። አሁን እከካ ምን አባሽ ነው ስለ ጉራጌ አወራሹ? እናትሽ ድንጋይ ታስበላሽ። ስለ ብሔራው ላውራም ካልሽ ጉራጌ እናቱ ሞቶ እንደ የጥግ እስከ ዛሬ ከሰደቡን ሰዎች የባሰ የስድብ ከስድብ ከስድብ በላይ ነው። ይሄ ንቀትሽ አንቺ ሸርሙጣ ልጅ ጎንደሬ ያገባሽ ማለት ጎንደሬ የሆንሽ ማለት አይደለም። አንች በቅት ማለት ነው። ከካሜ ከካም ልጅ ስለ አማራ ብታወሪ አፈር ከድሜ ስለሚያስበልሽ አታወሪም። ጉራጌ ሰው የለውም ብለሽ ነው ንቀትሽ ወተሽ እንዲምታወሪው። አንቺ ንፍጣሜ ንፍጣም ልጅ ፖስቸዋለሁ። አፍሽን የከፈትሽበትን ፖስቷለሁ ወተሽ ቅርታ ካልጠየቅሽ እግዚአብሔርን አለቅሽም። አለቅሽም ብልም የውርኖት አወራርጃ ቃል እዬ ነው የምሰልብሽ። እንኳን አንቺ ለጳጳሱ አልተመለስኩ፣ ገባሽ እበት እከካም። እንኳን አይደለም ገጠር ያሉት ቀርቶ አዲስ አበባ የተወለደ ጉራጌ የጉራጌን ለቅሶ ሄደ ዞር ዘር ብለሽ አስራ ሁለት ካልሞላ እንኳን ዱንኳን አይወርድም እከክ እናታችሁ ድንጋይ የበላች እንዴ ከጉራጌ ጋ ወርዶ እናትሽ ድንጋይ ትብላ አንቺ ቦርቆ አፍንጫሽ የተደፈጠጠ ፉጋ እንዴ ሚኤ ትመስል ትላለች እናቴ እትን ጉራጌያ አንፉና ሚኤ ሸከተ አንፉና ወ ድለድግ ጥፎ ትመሲ እናትሽ አፈር እንዴ በምን ነው እንደዚህ የተዳፈርሽው እ ይቅርታ እውተሽ አትጠይቂና፣ በየቀኑ የመጣው ፊትሽን ከዝንጀሮ ጋር መሳስዬ ስረቅጥሽ ትስተካከያለሽ። ቅማላም እንዴ፣ ቆይ በዋሳብ ላኩልኝ። እቺ ብስብስ ያለችውን የኢትዮጵያ ሕዝብ እንዲሰማ በዋሳብ ላኩልኝ፣ እኔ ጋ ፖስችዋለሁ። ገብታችሁት፣ ቅማላም፣ በጉራጌ ከመጣሽ ማንን ትረግጫለሽ? ትረግጫለሽ ነው

ወዬ ጆከርዬ፣ ምን ተፈጥሮ ነው? ይቺ አቢባ የምትባል ደንቆሮ፣ ይቺ ማናት? የወርቅ ቤት አለች፣ ወርቅ እሸጣለሁ ብላ ሪ የምትባል እሷ ታስተዋውቅላታለች። የጠነባች ቁጭ ብለው፣ የጉራጌ አባት እናቱ ሞቶ ከቀብር መጥ ሱቅ ይከፍታል ብላ ቁጭ እንደ፣ እንዲህ አይነት መዳፈር ኬት አባቷን ያመጣችች፣ ብስብስ ማለት ነው። ምንድ ይደገም ጉራጌ እናቱ ሞታ ቀብሮ ሲመለሱ ከፍቶ ይሰራል ብላ ቁጭ። ሀውካም ነው የጉራጌ ማህበረሰብ በዚህ መልኩ የምትግማማው። እከካም ስለ ጉራጌ ለቅሶ ካላወቀች፣ ከጉራጌ ጋር የሚኖሩት እኛ እንኳን ያልኖሩ መጥተው ስለ ጉራጌ ማውራት ይችላሉ። ጉራጌ እኮ አማራ እኮ ነው። ምንድን ነው አንድ ነው። ባህሉም ሁሉ ነገሩም አንድ ነው። ቀልጃለሽ እን ጉራጌ ይሄ መላው አማራን ህዝብ ነው የደፈሩት። አማራንም ጭምር ነው እንጂ የደፈረችው እቺ ግማታ። እንደ ጉራጌ አማራ ነው ማነው? ነው ጉራጌ አማራ እንደሆነ አንቺን በስነ ስርዓት ታውቂያለሽ። ሮሚ፣ አውቃለሁ። የሳንቲም ግልባጭ በለው፣ አንድ አይነት ነው። አንድ አይነት በቃ ምንም ግልባጭ የለም፣ አንድ አይነት ነው። እንዴት እናቱን ቀብሮ የሰው ልጅ በየትኛውም አለም ላይ እነንትናም ገበያ ሱቅ አይከፍትም፣ ታውቂያለሽ። አረ እግዚአብሔርን ጆከር እኔ የጉራጌ ለቅሶ ባሳየ እግዚአብሔርን፣ ከሩቅ ጉራጌ አማራ ነው እያልኩሽ እኮ ነው። እንዴት ባሳይ የምትይኝ ራሳቸውን በጅራፍ እየደበደቡ እናት ስትሞት እንኳን እንዴት እንደሚያለቅሱ እኔ የጉራጌን ለቅሶ አለኝ። አጎቴ ሞቷለኝ ምናለኝ፣ ፖስተዋለሁ። አርባ ቀን ፀጉር ተላቅጠው ጥቁር እኔ አጎቶቼን ሳያቸው ኧረ በእግዚአብሔር በእናታቸው አታክሩ። ጥቁር ካፖርት ጥቁር አድርገው ጥላሸት መስለው እንኳ እንዴት እንደሚያሳዝኑ እንዴት እንደ እንኳን እናታቸውን ቀብረው እናትሽ ልቅበራ፣ ታቢባ አባትሽ ልቅበራቸው፣ እናትሽ ድንጋይ ትብላ። የአንቺ አባት እናቱን ቀብሮ እሱ ከፍቶ ሊሆን ይችላል። አንቺ ብስብስ የበሰበሽ ቦርኮ እከካ ኬት አባትሽ አምጥቶ ነው? አንቺ ዝንጀሮ ይመሰልሽ ያ ጎንደሬ በምን ተታለ ነው አንቺን ያገባው? እከካ ዝንጀሮ እኮ ነው የምትመስለው። ጆከር ከዝንጀሮ እኮ ምንም አፍንጯ ነው ምንም እኮ አፍንጫ ተብሎ ካልተሳለ አፍንጫ የለም። አይኗን የው ጩልንጩል አይን፣ በግድ እኮ በኩል በምናምን በስንት መከራ የሚነሳ አይን አይንን ያላት፣ ፀጉሯን ነው ቁርንድድ። ቆማ አልጋ ስር ትገባለች። ይቺ ታዲያ ምን የሴት ወግ የሚባል እኮ የላትም ይሄ ምስኪን የሆነ ሙጠሙጣ አሰርታ ነው እንጂ፣ ቁመቷ መለሎና ትባላለች፣ ረጅምና ትባላለች። የብረት አልጋ ስር ቆማ ነው የምትገባው። ይሄ የአሁኑ በእንጨት የተሰራው ፋሚሊ ዝቅ ስላለ ቆማ ቆማ ነበር አልጋ የምታጸዳው። የአልጋ ስር ገብታ ይች ብስብስ ኩሩሩ ማለት ነው። ቀማላ ኩሩሩ እንዴ! ምን መጠመጥ እንዳረገችበት ይሄ ምስኪን ጎንደር ያገባት ቁጭ ብሎ እግዚአብሔር እኮ ነው ልጆቿ ወጣቸው። በሱ ወጡ፣ በሷ ብትጦቁ ጅብ ዘንጦ ነው፣ ዝንጀሮ ዘንጦ እከካ። ደግነቱ ልጆቹ አምልጠዋል። እንዴ ውሻ በጨው እንኳ አይቀምሳትም። ምን ትመስላለች? ይሄን ነገር አይደለም ለጉራጌ በዚህ ሰሞን ይቅርታ መጠየቅ አለባቸው። ይቅርታ ጠየቁ መላው መላው ብሄር፣ ብሄረሰብን ነው የተዳፈረችው። ይሄ ነው በቃ። ፍምስና ሲገኝ ስህተት ተሰራለ። ትክክለ ሽሮም ያንቺ ሁሌም ስህተት እውቅና ሲያገኙ እየገሙ ይመጣሉ። እንዴት ነው ሰው እናቱን ቀብሮ ምን ያክል የማህበረሰብ ጥላቻ የምን ያክል ኢትዮጵያዊነትን ጥላቻ ነው በተለይ ጉራጌና ጉራጌና ማ አንድ ነው ሃይማኖቷን ታሰድባለች ግራ የገባት እኮ ነገር ናት ማን አባይ ስለሆንሽ ነው ጉራጌን የመናገር ሞራል እናትሽ ድንጋይ በላች ማለት ወተሽ ቅርታ ካልጠየቅሽ መቤቴን ድፍን ጉራጌ ከዝንጀሮ ጋር ፎቶሽን አቀናብሮ አስፖስትልሻለሁ ጉራጌ አትንኪ እንጂ ከነካሹ አንበሳ አንበሳ የመሰሉ ጉራጌ ያስወጣልሻለሁ። ጉራጌ ምን አይነት እንደሆነ አሳይሻለሁ፣ አሳይሻለሁ። አንቺ ብስብስ ትላሜ ተላሽ ትላም የተላሽ ፀጉሬ ራሴ ሮሚ፣ አየሻት አይደል ሰቅለናት፣ ሰቅለናት መጨረሻ አውርዳታለች ነው። አየሻት አይደል ባለጌ ቆሻሻ ልጅ አውራ። በምን ተነስቶ ነው ግን እንደዚህ አሯን ያራችው? እኛ ምን እናቅላህለን ቪዲዮ ተመስገብቼ ስለ ፈረንጇማን ነው የምትባለው። በቀደም በተነሳው ጠር ገብቼ እኔ አውቄ ዘር እንዳይነሳ ተው። በዘር አይደለም እናትየው ዘረኛ አይደለችም። ልጁም እንደዚህ አይደለም። ፍቅር ነው። ትግሬና አማራ እኮ ይገባ። ዘር አትጥሪ። እኔ ቤት ሮማን ዘር አይጠራም። ይሄ ዘር እየጠሩ አይደለም። አንዱ ከፍ አንድ ዝቅ እያረግኩ አይደለም። ዘር እየጠሩ አይደለም አልኳት። ዘር የማይጠራ ከሆነሳ ቤት ጉራጌን በዚህ መልኩ የጉራጌ እናት እናቱ ሞታ ሱቅ ይከፍታል ብላ የመናገር ሞራል ከየት አባቷን ያመጣች ቺ? ሸርሙጣ የሸርሙጣ ልጅ ከካሜ ከካም ልጅ። እውነት በጣም ነው የምታሳፍረው ሮሚ በጣም ነው እንዴ። የጉራጌ እናት ጉራጌ ሚስቱን ቀብሮ ከሰዓት ሆስፒታል እንትን ስራ ነው የሚሄደው። ጉራጌ ሰርግ አግብቶ ከሰዓት ስራ ሱቁ ነው የሚከፍተው። ይሄን ያክል የጉራጌ ህዝብ፣ ልክ ስግብግብ እንደሆነ ገንዘብ ወዳጅ እንደሆነ ጀስት በቃ ልክ ምንም አይነት የሆነ በአጠቃላይ የጉራጌ ካልቸርን የማይመጥን ጉራጌን ማህበረሰብን የማይመጥን ንግግር ነው እየተናገረችው። የእውነት በጣም ይቅርታ ልትጠይቅ የይቅርታ ቪዲዮ መስራት መቻል አለበት። እኔ እዚህ ጋር ሮሚ ቤት ሁለት ሺህ ሰው እዚህ ጋር አላችሁ። ማናችሁም የጉራጌ ማህበረሰብ ስግብግብ ማህበረሰብ አይደለም። እኛ እንደ ጉራጌ ምናልባት እንጋጭ ልንጣላ እርስ በርስ ልንባለ እንችላል። እንደ ጉራጌ ግን ስንቆም ነብሮች ነን፣ ነብሮች። ጉራጌነታችን ደግሞ ሲነካ አንወድም። የጉራጌ ማህበረሰብ ማለት ለቅሶም ሰርግም ስርዓት አለው። አንድ የጉራጌ እናት ባሏም ይሁን ልጇም ይሁን በየትኛው አጋጣሚ ለቅሶ ቢኖርባት በጉራጌ ባህል እጅግ በጣም ጉራጌ ማህበረሰብ ከፍተኛ የሆነ ማህበረሰባችንን ማህበረሰባችን እኛ አንድ እንኳን አይደለም ሰውን የሚያክል የአላህን ፍጡር ይቅርና ከብት እንኳን ቤታችን ውስጥ ከሞተ እንስሳ አይደለም ጥጃ ከሞተች እንኳን ጎረቤት ወይም የሩቅ ሰው እንኳን መቶ ካልጠየቀ አልጠየቁኝም ብሎ የሚያኮርፍ በሽማግሌ የሚታረቅ ማህበረሰብ ነው። በእንስሳ ደረጃ እንኳን እጅግ በጣም ልባችን የሚያዝን ማህበረሰቦች ናት። አይደለም ሰውን የሚያክል ነገር ቀብረን ከሰዓት ስራ የሚከፍቱ ይቅርናል። አንድ እናት ልጇም ይሁን ባሏ ቢሞት አንድ ሴት ልጅ ባሏ ቢሞትባት ሙስሊም ከሆነች በዓመት አረፋ እንኳን ቤቷ የባህላዊ የተሰሩ እቃዎች እንኳን አታነጥፍም። ሀዘን ውስጥ ሀዘን ነው የሚሰብራት። ኦርቶዶክስን ብትሆን ዓመት ሙሉ ከላዋ ላይ ጥቁር ልብስ አይወርድም። ይሄን ያክል ነን እኛ። ሶስት ወር ለቅሶ ቤት ሶስት ወር እናት ውስጥ ለቅሶ ትቀመጣለች። ሚስትም ይሁን ባል ይሁን እጅግ በጣም ስርዓት አለ። የጎሳ አለ፣ የጎሳ እድርም ይባላል፣ የጥብ እድርም ይባላል፣ የአካባቢ እድር፣ እነዚህን ሁሉ ተዋቅረው ሶስት ወር አራት ወር ድረስ ለቅሶ የምንቀመጥ ማህበረሰቦች ናል። ይሄን ልታውቁ ይገባል። አምስት ዓመት አስር ዓመት እኔ ለቅሶ ሀገር ቤት ኢትዮጵያ ውስጥ ባኖር አስር ዓመት የቆየ ለቅሶ ካልደረስኩ እኔ በሽ በሀገር በአካባቢ ሽማግሌ እንትን ባላለሁ፣ እቀጣለሁ። ይሄን ያክል ድረስ ነ ሰርግም ደግሞ ማሻላኛ የጉራጌ ማህበረሰብ ሰርግ፣ በሰርግ ደረጃ እንደ ጉራጌ የሚደግስ የለም። እንደ ጉራጌ ጥሎሽ ጥሎ የሚያገባም የለም። እጅግ በጣም ማለት ነው በጉራጌ ጌ ሀሳቤን እንተን ልናገርና ታወራለ። ይቅርታል። እኛ ሀሳቤን ልጨርስ ላውራ። በደንብ ነው የምንደግሰው፣ በደንብ ነው ባህላችንን የምናስተዋውቀው። በኢትዮጵያ ምድር የመጀመሪያው የመጀመሪያው ሪከርድ የሰበረው የጉራጌ ልጅ ነው። ሰላሳ ሚሊዮን ብር ጥሎሽ ጥሎ ሚስት ትዳር የያዘ የጉራጌ ልጅ ነው። የትኛውን ብሔር አላገባም በዚህ ደረጃ ስለዚህ የጉራጌን ማህበረሰብ በዚህን ደረጃ አውርዳ ልትናገር፣ ታሪኩን የማታቅ ከሆነ ባህሏን የማታቅ ከሆነ ትጠይቅ፣ ባህሏን ትጠይቅ። የጉራጌ ልጅ ከሆነች አባቶቿን እናቷን የጉራጌ ታሪክ የጉራጌ ስለ ልትሆና የጉራጌ ምንነት